ዛሬ ላይም እንግዲህ ባልተጠበቀ ቪዲዮ እና ሀይሚዬ መጥተዋል። ሀይሚዬ እና ብሩኬ በተቻላችሁ መጠን ወደ ቡታጅራ መሄድ እንዳለባችሁ ነው። ህሱ ወይም ደግሞ መልካም ነህ ጥሩ ነህ፣ ከዚህ በፊት በመልካምነት በጥሩነት ነው የምናውቀው። በተቻለ መጠን ለማስታረቅ አራቱንም ሰብስበ ሳይሆን ለማስታረቅ ሀይሚዬ እና ብሩክን ብቻ ቢሆን ኢትስ ግሬት ነው። ለአስተያየት ያክል ነው። ሲቀጥል እንግዲህ ዳኒ ሀይሚዬ ሲጀመር ጨዋ ናት ከሚዲያ ውጪ ማንም የሚያውቃት ጨዋ ጨዋ ጨዋ ሪሊ ነው። አሁን ግን ዳኒ የሚለውን ነገር ይዛችሁ አንድ ሁለት ነገሮች አትበሉ። ዳኒ ማለት የሱስና ሰብስክራይብ እንዲያደግ ነው። ሀይሚዬንም አትናገሩ ባይነኝ። ሰላም ጤና ይስጥልኝ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የኔና ልዩናት ቻናል ተከታታዮች እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? ለኛ እንግዲህ ከስንት ጊዜ ቆይታ በኋላ ብቅ ብቅ እያልኩ ነው። ያው የኢትዮጵያ ቻናል ነው። እንደዚሁም ደግሞ የስታርደይ ከሁለት ሳምንት በፊት ነው ያልተለቀቀበት ቻናል ነው። የጨረቃ ፋሚሊዎች ይመስሉኛል። አይ ቲንክ በድምፅም ስለሚያቆይ ሰብስክራይብ አድርገዋል። በዚህ አጋጣሚ ቴንኪው እያለ የምወዳችሁ ክበሩልኝ። ቴንኪ አገር ያለ ሰው ቻናል ነው። የቆየ ነው። ዋይዘወይ ያው ከጊዜ አኳያ የራሴ ቻናል ላይ ነበር ብለው ሲቀጥል ደግሞ እንግዲህ ሀይሚዬ ዳኒ እያደረጉት ያሉት ነገር በጣም ነው እኔ እንጃ እኔ ዳኒና ሶስና የሚያደርጉት ነገር በጣም የወረደ ነው። በጣም እኔ እንጃ። ሶስና ሴት አሰዳቢ ነሽ ቶታሊ ማለት ነው። አጠቃልዬ ስለ አንቺ ስናገር ስርዓትሽ ስርዓት አልበኝነት ለሰብስክራይብ ተብሎ ለቪዩ ተብሎ ለዶላር ብለሽ ለራስ ይቻናል ብለሽ በሀይሚዬ ሀይሚዬ እየተና እየተና ሰው ሁሉም የሚናገረው ሀይሚዬን ነው። ቲክቶክ ላይ የትሜትም ሆነ ሀይሚና ብሩክ ናቸው። በሀይሚና በብሩክ ከለላ ሆኖ ስራ በጣም ሪስፔክት ያሌለው ነው፣ ዲስሪስፔክት ነው። እና ሶስና እና ዳኒ ስርዓት ያዙ ነኝ። ዛሬም ስርዓታችሁን ያዙ ማለት ነው። የስተርጦይ በሶስና ቤት እኛን ጭምር ሰርድባቸዋል ማለት ነው። እኛ ማለት እኮ ሬሊዩን ነው። የመዳም ቅበም ማለት እየተዘመረልን ነን፣ ጀግኖች ነን። ግን በእናንተ ተጠራ ማለት ነው። እኛ እናንተን ብለን አይደለም። ሚዲያ ላይ ስናውቃችሁ ለረጅም አመት እናውቃችኋለን፣ ግን አንትከታተላችሁም። ለምን ስለማትመጡን። ዛሬ ግን የምንመጣው ብሩክ እና ሀይሚን ብለን ነበር ማለት ነው። እና ዛሬም ውዶች፣ እየተደረገ ያለው ነገር ይከብዳል። ሌላው ደግሞ በጣም ብዙዎቻችን እየተረበሽን ነው። ሌላው ደግሞ ብሩክ የሚያው የማለው ነገር አለ። አንዴ ብቻ ነው የማለው። ግን እሱም ሆኖ ግን ቶታሊ ውዶች፣ በጣም ግራ ይጋባል። ድራማ ነው እያለን ስንሄድ ምን እየተደረገ እንደሆነ አለዋለም። ለምን አሁን ደግሞ ምን መሰላችሁ? ፍፄም ሽምግልና ቢመጣ ነገ ደግሞ ፍጼ ቤትም ሊኬር ነው እና አንድና አንድ ያው ስራም ቢሆን የሆነ እንግዲህ አለያውቅ ማለት ነው። እኛ አቅም የለንም። ሁላችንም ድዋና ማድረግ ነው። በተቻላችሁ መጠን መቃወም ያለብን ከነሱ መራቅ እንዳለባቸው ነው። ከሶስናና ከዳኒ መራቅ አለባቸው መስት ማለት ነው። የሚደረገው ነገር በጣም ነው የሚያሳፍረው። ልጆቹ ምን አስነክተው የሆነ ሪሊዮን እኔ ብዙ ነገር ነው ውስጥ የሚያስበው ማለት ነው። እና ሶስና እና ዳኒ አንተ ኩርንችት ሰውን ወንጀል ውስጥ አስገባለ። ሪሊዮን እኔ ብዙ ነገር ማለት እንፈልጋለን ግን ያው ታውቃላችሁ በሚለው ማለት ነው። እና ሶስና እና ዳኒ የተባላችሁት ከብሩክና ከሀይሚ በቃ ዞር በሉ፣ አንፈልጋችሁም። ሀይሚዬ ደግሞ ካልሆነ ካልሆነ ተተርፉ እጅ ሙታጅር ሀላስ ሪሊውን ነው። ሀይሚዬ ባይዛዊ ብርድ ብላለች እንደምታው ትላንት ላይክ ያኔ እኔ በፍላጎቷ የምሰራ አይመስለኝም። እንደው እኔ አላውቅም፣ ደክሞናል። ሪሊውን እና ውዶቼ ባይዛዊ፣ ያው ብዙ ጊዜ ዲስከስ ማድረገው በራሴ ቻናል ላይ ነው። ሞርዛ በጣም ነው የሚገርመው የዳኒ ያነጋገር ሌላው ደግሞ ለተንኮላ ሶስና ነገ ቤቷ ወይ ደግሞ ከነጎዲያ ቤቷ አይደል ብሩክን ይዛውን ሄደችው። በቃ ይሄ ነገር ባይዘው ድራማ እኮ ድራማ ነው ድራማ። ባይሆን አሁን ፍፁም ተገብቶበታል ነገር ፍፁም የትምርቅ ሊሆን ይችላል። ለእኛ ካላዘኑ ደግሞ ገና ሶስናም ሰብስክራይቡ። ግን የሆነ ችግር ደግሞ አለ፣ እሱን አለዋለም። ግን ሀይሚዬ ራስሽን ጠብቂ። እንደዚሁም ደግሞ ከቡታጅራ ብትሄዱ ጥሩ ነው። ሳያግኝ በድጋሚ ደግሞ ፍፄ እንደዚህ አይደለም። ሽምግልና ማለት ነው ፍፄ ማለት ነው። ሽምግልና ሁሌ እንደተደባደቡን የሁስንት ጊዜ ሁሉ ወርዶ ናቸው ነው። ሽምግልና የምፈልገው መታረቅ የፈለገ ሰው ከካሜራ ጀርባ ሁለቱም ብቻ ጠርተህ መሆን እንዳለበት ነው። እና በጣም ነው የሚከብደው። ወዶች እንግዲህ በጣም ነው የሚያስጠንቀው። ብዙዎቻችሁ እየተጨናነቃችሁ ነው። አይ ነው እና እንግዲህ ዶዋ ማድረግ ነው። ከጭንቀት ምንም ነገር አይመጣም። ይከብዳል በየቤቱ ነው የሚዞረው እና ሀይሚዬም ታሳዝናለች ሞርዛ ሴትም ስለሆነች ማለት ነው እና ከሶስና ሶስና ወንድ ናት እኮ ሲጀመር ወንዶች ናቸው ሴት ብቻ ሀይሚዬ ብቻ ናት እችዬ ች ሶስና ስትናገር እራሱ እንዴት እንደሚዘጋ ማለት ነው እና ወዶቼ እንግዲህ በጣም ነው የሚያሳዝነው እየተደረገ ያለው ነገር ደግሞ እንዴት እንደሚደባደቡ ሁሌ ሁሌ ጭቅጭቅ እና ብሩኬ እስኪ የማለውን ድጋሜ ምን ሲባል እንደማለ ማየት አለብን። አንዳንድ እህቶች የማለበት ጭቅጭቅ ሰለቼ ነው። አሁን በድራማ ቢሆን እኮ ጭቅጭቅ ይሰለቻል። እና እስኪ ደዋ አድርጉ፣ ቶታሊ ደዋ አድርጉ፣ ሀይሚዬ እና ብሩኬ። ሌላው ደግሞ ዳኒ፣ ሀይሚዬ እና ብሩኬ የሚለያዩ መስሎ ከሆነ ዝምታንም አይለያዩም። የምታ አጀራድሮች እኮ ፍቅር ናቸው፣ አይለያዩም እና አፈቁጭበን ስሟንም አታስጠፋ ዳኒ የሚለው ነገር በጣም ስለሚደብር ማለት ነው። ሀይሚዬ ምራቂው ብርኩ ምራቅ በጣም ነው የሚከብደው እና አልዳ ከእናንተ ጋ ይሁን እና ይሄን የመስሪያ ሮዶች ያበዛውባቸው የትንሽ ሰዓት ስለሚያስፈልገው ነው። ሁላችሁንም ከልባ አመሰግናለሁ። መልካም ነገር ያሰማል። አትጨናነቁ፣ ዶ አድርጉ። ሁላችሁም በየሃይማኖታችሁ ዶ አድርጉ። ይሄ ሳምንት የሆነ ነገር አይደለም። ፍጼ ከመጣ ደግሞ አራት ሰው ቤት ነው። ሀይሚዬስ ሁለት ሞልታለች፣ ዳኒም መጥተዋል እንግዲህ ምናውቀው ነገር የለም። ያው ዱዓ ነው። ዱዓ አድርጉላችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረከቱ ባይ